አንስትልኝ ዘላለም መንግስቱ ነኝ። የተወደዱና መጽሐፍ ቅዱሳዊ የሆኑ ብዙ መዝሙሮች አሉን። በጣም የበዙ መዝሙሮቻችን ግን መጽሐፍ ቅዱሳዊና ስነ መለኮታዊ ይዘታቸውን ስንፈትሽ ቅይጦች ናቸው፣ የመጽሐፍ ቅዱሳዊ እና የስህተት ትምህርቶች ቅይጦች። ከዘማሪዎቻችን መጽሐፍ ቅዱስ ትምህርት ቤት ገብተው የተማሩት እጅግ በጣም ጥቂት ብቻ ናቸው። እጅግ ብዙዎቹ መጽሐፍ ቅዱስ ትምህርት ቤት ገብቶ አለመማር ብቻ ሳይሆን መጽሐፍ ቅዱሳቸውንም ጨርሰው ያላነበቡ ናቸው፣ በወጉም ያላጠኑ ናቸው። ይህንን የምናውቀው ከመዝሙሮቻቸው ነው። እንዲህ ካሉን መዝሙሮቻችን መካከል አንድ መዝሙር ሁለት መጽሐፍ ቅዱሳዊ ያልሆኑ ነጥቦችን አነሳለሁ። የመጀመሪያው ንጉሥን የመሾም ጉዳይ ነው። ከላይ እንዳልኩት ብዙዎቹ ዘማሪዎቻችን መጽሐፍ ቅዱሳቸውን በወጉም ያላጠኑ ናቸውና ያልተባለውን ይዘምራሉ። በጤናማ የመጽሐፍ ቅዱስ አጠናን ወይም ክፍለ ምንባብን አበጥሮ የመመርመር እምሽክ የማድረግ አጠናን፣ ከጥቃቅኖቹ በመነሳት ወደ ድምዳሜና ግንዛቤ የመሄድ የጥናት ዘይቤ በእንግሊዝኛ ኢንዳክቲቭ ባይብል ስተዲ ይባላል። ቢያጠኑ ይህ ክፍል የሚናገረው ምንድን ነው? መቼና የት ነው የተናገረው? የነገሩ ባለቤት ማን ነው? የተነገረው ለማን ነው ሲባል፣ ብዙ ግልጽ የሚሆኑ ነገሮች አሉ። ወደ መዝሙሩ ስናልፍ ለምሳሌ በዚህ ይህ መዝሙር ቃሉን በወሰደው በመዝሙር ሁለት ተናጋሪው ማን ነው ቢባል መልሱ ግልጽ ይሆናል። እናም እኔ ግን ንጉሤን ሾሜያለሁ ተብሎ አይዘመርም ነበር። ነገር ግን በዘማሪ ብቻ ሳይሆን በብዙ ሰባኪዎችም ብዙ ጊዜ ተደጋግሞ የተሰበከና የታወጀ የስህተት ትምህርት ነው። ይህ ንጉሥን የመሾም ጉዳይ አንዳንድ ሰባኪዎች በእንትንህ ላይ ሹመው ሹሚው ሲሉ ያዘው ያዘው የሚሉ ይመስላሉ። ልክ ዮሐንስ ምዕራፍ ስድስት ቁጥር 15 ላይ በዚህ ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ወደ ተራራ ብቻውን ፈቀቅ አለ እንደሚለው ነው። ባበላቸው ማግስት ነጥቀው ሊያነግሱት ሊያነግሱት ሞከሩ። በግድ ማንገስ አለ ይቻላል። ካበላ ማንገስ ነው እንጂ መሾም ነው እንጂ ሁሌም እንዲያበላ። ንጉሥን ወደ መሾም ስንመጣ ቃሉና አሳቡ የተወሰደው ከመዝሙር ሁለት ነው። እዚያ ሿሚው ማን ነው ቢባል፣ መልሱ እዚያው ክፍል ውስጥ ይገኛል። የድርጊቱ ባለቤት ወይም ሿሚው ሰው አይደለም። ሿሚው ማን ነው? እግዚአብሔር ነው። የመዝሙሩ የጠቅላላው ባለቤት እግዚአብሔር ነው። ቁጥር ሁለት ላይ የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ ይልና የእነርሱን ሙከራና የእግዚአብሔርን መልስ ነው የሚናገረው። ስለዚህ ሿሚው እግዚአብሔር ነው። ተሿሚውስ ማን ነው? ተሿሚው መሲሁ ነው። መዝሙር ሁለት መሲሃዊ ከሚባሉት መዝሙሮች አንዱ ነው። የት ነው የተሾመው? በጽዮን ተራራ። እኔ ግን ንጉሤን ሾምኩ በተቀደሰው ተራራዬ በጽዮን ላይ። ቁጥር ስድስት እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ቁጥር ሰባት የእግዚአብሔር አብና የእግዚአብሔር ወልድ ግንኙነት ገላጭ ቃል ነው። ይህ አሕዛብን ለርስትህ፣ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎች ትቀጠቅጣቸዋለህ። ቁጥር ስምንት እስከ ዘጠኝ ይህ ስለ ሁሉን የሚገዛው ጌታ ስለ ባለ ብረት በትሩ ስለ ተሾመው መሲህ የተነገረ ቃል ነው። የተሾመው ይህ መሲህ ሲሆን ይህንን መሲህ የሾመው እግዚአብሔር ነው። የበታች የበላይን አይሾምም። እንደ ምሳሌ አድርገን ብንወስድ በድሮ የአገራችን ስርዓት ሹመት ከበላይ ለበታች ነው የሚሰጠው። ንጉሠ ነገሥት ንጉሥን ይሾማል። ንጉሥ መርዕድ አዝማችን፣ ራስን፣ ከዚያም ቀጥሎ ከዚያ በታች ያሉትን በየእርከኑ ይሾማል። ራስ ከራስ በታች ያሉትን ማዕረጎች ከደጃዝማች ጀምሮ ከዚያ በታች ያሉትን ይሰጣል። ከላይ ያሉትን መስጠት አይችልም። ከሱ በላይ ያሉትን ደጃዝማች ራስ ብሎ መሾም አይችልም። ከማዕረጉ በላይ ነዋ። አንዴ በላይ ዘለቀ ራሱም ደጃዝማች ሳይባል ይህንን አድርጎ ነበር። የበላይ ዘለቀ አጎት ልጅ ፊት አውራሪ ተሻለ አለሙን እንደተረኩት እንዲህ ይላሉ። በአርበኝነት ዘመን ጓደኛሞቹ አልተለያዩም። ጓደኛሞቹ የተባሉት በላይ ዘለቀና ተመስገን ፈንታ የተባለው ጓደኛው ነው። በላይ ዘለቀ መጀመሪያ ራስ ብሎ የሾመው ተመስገን ፈንታን ነበር። ተመስገን እኔንስ ራስ አልከኝ፣ አንተ ማን ልትባል ነው አለው። እኔንማ እናቴ አንድ ጊዜ በላይ ብላኛለች አለ በላይ ዘለቀ ይላል። ይሄ ከታሪኩ የተወሰደ ነው፣ ከፊታውራሪ ተሻለ አለሙ ታሪክ ወይም ከተናገሩት ንግግር። ይህ እርሱ ራሱ የሌለውን ሹመት መሾሙና እናቴ በላይ ብላኛለች አንደዜ ያላት ነገር ቂም አስይዛበት ኖራለች። ሰው ከሹመቱ በላይ አይሾምም፣ ተራሶ ደግሞ ማንንም መሾም አይችልም። እኔ ግን ንጉሤን በላዬ ሾሜያለሁ አይባልም። ይህ ስለ እኛ የተነገረ ቃል አይደለም። አንተ ማን ሆነህ ነው የምትሾም? አንተ፣ እኔ፣ አንቺ ሿሚ አይደለንም። እኛ የንጉሱ ተከታዮች ነን። ከሾምክ ደግሞ ልትሽርስ ትችልል። ማነው አንተን ሿሚ ብቻ ሳይሆን ሻሪ ያደረገ? አያችሁ፣ ቃሉን በወጉ ማንበብና ማጥናት ሲሳነን ወይም ሳንፈልግ ስንቀር ቆንጩ ዜማ ያለው ግን የተሳሳተና የሚያስት መዝሙር ለሰሚዎች እናቀርብና እናስት ዩኒቲ ዘማሪዎች በሚል ርዕስ ሁለት ዝግጅቶች አቅርቤ የነበርና ከመጀመሪያ ውስጥ ስለዚህ የተናገርኩትን የአምስት ደቂቃ ክፍል ብቻ ወስጄ በዚሁ አበቃለ። ምድራዊ መቀማጠልና መሽቀርቀር ምርቃትና ተጨማሪ ነገር እንጂ ዋናው አለመሆኑን ቢረዱት ዋናውን ይዘምሩልን ነበር። የሚያሳዝነው ግን ጥቂት ያልሆኑ ክርስቲያኖች ስነ መለኮታቸውን የሚያገኙት ከመጽሐፍ ቅዱሳቸው ሳይሆን ከመዝሙሮችና ከአዝማቾች ነው። በቃል ከሚያውቋቸው ግማሽ ግማሽ ጥቅሶች በቃል የሚያውቋቸው ሙሉ ሙሉ አዝማቾች በጣም ይበዛሉ። መዝሙሮቹን ማወቃቸው መልካም ሆኖ ሳለ ቃሉን አለማወቃቸው ግን በጣም ጥሩ ያልሆነ ነገር ነው። መጽሐፍ ቅዱስ ትምህርት ቤት ገብተው የእግዚአብሔርን ቃል በወጉ የተማሩ የመዝሙር አገልጋዮች እጅግ በጣም ጥቂት ናቸው። የግድ ትምህርት ቤት መግባት አይኖርባቸው ይሆናል። እድል ኖሯቸው አለመማራቸው ግን ስንፍና ነው። መማርን መጥላትማ ይሄ ምስኪንነት ነው። የመጽሐፍ ቅዱስ ትምህርትን የሚጠሉና የሚያጥላሉ ሰባኪዎችና ዘማሪዎች አውቃለሁ። ቢማሩ ለህይወትም ለአገልግሎትም ውበት ነው። አገልግሎት ከሆነ አገልግሎቱ በነሲብና በመላ ብቻ መደረግ የለበትም። አንዳንድ ዘማሪዎችማ ከአንድ አገልግሎት ወደ ሌላ እየተካለቡ እየተነዱ ስለሚኖሩ ረጋ ብለው መጽሐፍ ቅዱሳቸውን የሚያነቡበት ጊዜ ማግኘታቸውም ያጠራጥራል። ከሰባኪ ብቻ እየሰሙ ከዛሬ ነገ የሚደርሱ ይመስላሉ። ለዚህም ሳይሆን አይቀርም የተግለበለቡ መዝሙሮች አገሩን የሞሉት። የኩራት መዝሙሮችስ፣ የኩራት መዝሙሮች ልበላቸው። እነዚህ አኮራኝ፣ ኩራት ኩራት አለኝ የሚሉ መዝሙሮችን ማለቴ ነው። ትምክህቴ፣ ኩራቴ፣ አኮራኝ ጌታዬ፣ ኩራት ኩራት አለኝ። ብኮራስ ምን አለ? በመጽሐፍ ቅዱስ ውስጥ ኩራት አንዴም በመልካም አልተጻፈም። አንዴም ጥቂት ጥቅሶችን እኔ አትታበዩ፣ በኩራትም አትናገሩ፣ ከአፋችሁም የኩራት ነገር አይውጣ። አንደኛ ሳሙኤል 2:4 ሐናናት የተናገረችው። እኔ ኩራትህንና የልብህን ክፋት አውቃለሁ ኤልያብ ለዳዊት የተናገረው ቃል ነው። አንደኛ ሳሙኤል 17 ሕዝቅያስ ግን እንደተቀበለው ቸርነት መጠን አላደረገም፣ ልቡም ኮራ። ሕዝቅያስም ከኢየሩሳሌም ሰዎች ጋር ስለ ልቡ ኩራት ሰውነቱን አዋረደ። ሁለተኛ ዜና 32 የባሪያዎችህን ቃል አትርሳ፣ የጠላቶችህ ኩራት ሁልጊዜ ወዳንተ ይወጣል። መዝሙር 74 አሳፍ የተናገረው ቃል ነው። ለሰነፍ የኩራት አነጋገር አይገባውም። ምሳሌ 17 ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ምሳሌ 18 ኩሩና ተጓዳጅ ሰው ፌዘኛ ይባላል፣ እርሱም በትዕቢት ቁጣ ያደርጋል። ምሳሌ 21 የሰዎችም ኩራት ትወድቃለች። ኢሳይያስ 2 የትዕቢተኞችንም ኩራት እሽራለሁ የጨካኞቹንም ኩራት አዋርዳለሁ። ኢሳይያስ 13 ድፍረትህና የልብህ ኩራት አታለውሃል። ኤርምያስ 49 ስለ አሞን የተነገረ ቃል ነው። ልቡ ግን በታበየ ጊዜ በኵራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግሥቱ ዙፋን ተዋረደ። ዳንኤል 5 ለብልጣሶር ስለ ናቡከደነጾር የተነገረው ቃል ነው። በዳንኤል እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም። ጻድቅ ግን በእምነቱ በሕይወት ይኖራል። እርሱ አታላይና ኩሩ ሰው ነው። እንባቆም ሁለት እንባቆም ስለ ከለዳውያን የተናገረው ቃል ነው። ኩራት በመጽሐፍ ቅዱስ ውስጥ አንዴም በመልካም አልተጠቀሰም። ሁሌም በአሉታዊና በአፍራሽ መልኩ ነው የቀረበው። ኩራት ገንቢ መልክ የለውም። መዝገበ ቃላትም ኩራትን፣ መታበይ፣ መቆነን፣ መጓደድ ይለዋል። ኩራት ከእብሪት ትንሽ የሚያንስ ባህሪ ነው። ኩራት ትዕቢት ነው። እንግዲህ ኩራት፣ ኩራት አለኝ ሲባል መታበይ አማረኝ ማለት ነው። አኮራኝ ሲባልስ አስታበኝ ማለት ነው። ጌታ ያስታብያል። መመካት አንድ ነገር ነው። መኩራት ግን ፈጽሞ ሌላ ነገር ነው። መጽሐፍ ቅዱስ በእግዚአብሔር እንድንመካ ወይም እንድንታመን ያስተምረናል። እንድንኮራ ግን አይነግረንም። በእግዚአብሔርም እንኳ እንድንኮራ አያደፋፍረንም። በእግዚአብሔርም እንኳ ኩራት የትህትና ተቃራኒ ነው። ኩራትና በትህትና መመላለስ አብረው አይገኙም። በምንም መልክ ኩራትን ክርስትና ስንስተን መንፈሳዊ ልናደርገው አንችልም። እንግዲህ አንድን ቃል በተለምዶ ትርጉሙ ወስደን መዘመር ይቻል ይሆናል ግን፣ ያ የተለምዶ ትርጉምና መጽሐፍ ቅዱስ ያንን ቃል የሚጠቀምበት አገባብ የማይስማሙ ከሆነ ልማዳዊውን ጥለን መጽሐፍ ቅዱሳዊውን መውሰድ አለብን። ምክንያቱም ይህ መንፈሳዊ መዝሙር እንጂ ልማዳዊ ዘፈን አይደለም። የሚያኮራ ጌታ ኩራትን ተመልክተናል። ማመጻደቅስ ጌታ ያመጻድቃል። መመጻደቅ ወይም ማመጻደቅ ምንድን ነው? ማመጻደቅ ሌላን ሰው ማኩራራት ነው። መመጻደቅ ደግሞ በእሻል ባይነት መኩራራትና መንጠባረር ነው። ጌታ ያመጻድቃል።